የት እንዳለን እስቲ ገምቱ። እናንተ የት እንዳለ የት ከተማ እንዳለ ገምቱ።

የሚያምሩ ነገር ናቸው። እናንተ ካበረታታችሁን እንግዲህ ብቻ አበረታቱን። የፈለጋችሁት ነገር ይኸው እናመጣለን። እናቀርበት የት እንዳለ በኮሜንት ላይ ያስቀምጡልን።

ሽፍት እዚህ ጋ ያለው ውባ፣ ማሻ አላህ ተባረከላህ። እንዴት እንደሚያምር ዩት ማዋላ፣ እንዴት እንደሚያምር ሱብሃን አላህ። የት ነው ያለ? ነው ነው የምንለው ላይክ ገባል።

ውልቁ ውጭ ያለን ነው የሚመስለው። የምርድ ዱባይ የገባን አይመስልም። ባል ዱባይ ኮሜንት ላይ የት እንዳለን ንገሩን። ኮሜንት ላይ አንነግራቸው። ቀጣኛ ደግሞ በኮሜንት ነው የምናስቀምጠው። አሪፍ ነው።

ዋው ዋው ዋው ይሄ ነው ወላይ ማሻላ ተባረከላይ፣ እንዴት እንደሚያምሩ ሽሁት በዓል። ይህ ሽሁት ማሻላ ተባረከላ፣ እንዴት እንደሚያምር። እስኪ ጋር ብትሮጥ እራሱ ያዋጣል። ወላይ ቀን ሙሉ ብትሮጥ የምታገኘው እንትን ቢስሚላ